መዝሙር ሃምሳ በቅንፍ ሃምሳ አንድ ለመዘምራን አለቃ ወደ ቤርሳቤ ከገባ በኋላ ነብዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር አቤቱ እንደ ቸርነትህ መጠን ማረኝ እንደ ምሕረትህም ብዛት መተላለፌን ደምስስ ከበደሌም ፈጽመህ ጠበኝ ከኀጢአቴም አንጻኝ እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተም ብቻ በደልሁ፣ በፊትህም ክፋትን አደረግሁ፤ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ ባመፃ ተጸነሱ፣ እናቴም በኀጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ፣ እነጻማለሁ እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርሃቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ፣ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም ባንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁህ ነበር። የሚቃጠለውን መሥዋዕት ደስ አያሰኝም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም! አቤቱ በውዴታ ጽዮንን አሰማምራት የኢየሩሳሌምንም ቅጽሮች ሥራ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድክ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። መዝሙር 51 በቅንፍ 52 ለመዘምራን አለቃ ኤዶማዊ ዶይቅ መጥቶ ለሳኦል ዳዊት ወደ አቢሜሌክ ቤት መጥቶአል፣ ብሎ በነገረው ጊዜ የዳዊት ትምህርት። ሃያል ሆይ በክፋት ለምን ትጓደዳለህ? ሁል ጊዜስ በመተላለፍ አንደበትህ ኃጢአትን ያስባል፤ እንደ ተሳለ ምላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ አመፃን ወደድህ። የሚያጠፋ ቃልን ሁሉ፣ የሽንገላ ምላስን ወደድህ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፤ ከቤትህም ይነቅልሃል፣ ያፈልስሃልም ሥርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ እንዲህም ይላሉ። እግዚአብሔርን ረዳቱ ያላደረገ በባለጠግነቱም በብዛት የታመነ በከንቱ ነገርም የበረታ ያ ሰው እንሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ፤ ለዓለምና ለዘላለም በእግዚአብሔር ምሕረት ታመነ አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። መዝሙር ሃምሳ ሁለት በቅንፍ 53 ለመዘምራን አለቃ በማክላት የዳዊት ትምህርት። ሰነፍ በልቡ አምላክ የለም ይላል። ረከሱ በበደላቸውም ገሶቆሉ! በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ አብረውም ረከሱ፤ አንድስ እንኳ በጎን ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፋ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና፣ በዚያ የሚያስፈራ ሳይኖር እጅግ ፈሩ፤ እግዚአብሔር ንቋቸዋልና፣ አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ! እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር 53 በቅንፍ 54። ለመዘምራን አለቃ በበገናዎች ዜፋውያን መጥተው ለሳኦል እነሆ ዳዊት በእኛ ዘንድ ተሸሽጓል ብለው በነገሩት ጊዜ የዳዊት ትምህርት። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቆመውብኛልና ሃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል፤ በእውነትህም አጥፋቸው። ከፈቃዴ እሠዋልሃለሁ፤ አቤቱ መልካም ነውና ስምህን አመሰግናለሁ፤ ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። መዝሙር 54 በቅንፍ 55 ለመዘምራን አለቃ በበገናዎች የዳዊት ትምህርት። አቤቱ ጸሎቴን አድምጥ፤ ልመናዬንም ቸል አትበል። ተመልከተኝ ስማኝም በሐዘኔ ተቅበዘበዝሁ ተናወጥሁም፣ ከጠላት ድምፅ ካመፀኞች ግፍ የተነሳ አመፃን በላዬ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላዬ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርር ያርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ እንሆ ኰብልዬ በራቅሁ በምድረ በዳም በተቀመጥሁ! ካውሎና ከብርቱ ነፋስ ሸሽቼ በፈጠንሁ፤ አልሁ። አቤቱ፣ ግፍንና ጠብን በከተማ ውስጥ አይቻለሁና፤ አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል፤ አመፃና ድካም ኃጢአትም በመካከሏ ነው። ተንኰልና ሽንገላ ካደባባይዋ አይርቁም። ጠላትስ ቢሰድበኝ በታገስሁ ነበር፤ የሚጠላኝም ራሱን በላዬ ከፍ ከፍ ቢያደርግ ከርሱ በተሸሸሁ ነበር። አንተ ግን እኩያ፥ የሰው ባልንጀራዬና የልቤ ወዳጅ፥ መብልን ከእኔ ጋር በአንድነት ያጣፈጥህ፤ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፥ በሕይወት ሳሉ ወደ ሲኦል ይውረዱ። ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮህ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮኽም አለሁ፤ ቃሌንም ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈለጉትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱ ይደግፈሃል። ለጻድቁም ለዘላለም ሁከትን አይሰጠው። አንተ ግን አቤቱ፥ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም፤ እኔ ግን አቤቱ፥ እታመንሃለሁ።